ናችሁ ደህና ናችሁ ወይ? ፈጣሪ የተመሰገነ ይሁን። እኔ በጣም ደህና ነኝ። ከአንድ ዓመት ቆይታ ምናምን በኋላ ወደ እናንተ መጥቻለሁ። እናንዬ ነኝ። ሞኒታይዜ ተነስቷል፣ ሞኒታይዜ ተነስቷል። በጣም ነው የሚያሳዝነው። ሆኖም ግን በጣም ተናፍቃችኋል። አየሁኝ ለምን አሁን አልመለስም አልኩኝና ከራሴ ጋር ትንሽ ተማክሬ ወደ እናንተ ተመለስኩኝ ማለት ነው። ተመልሻለሁ ተመልሻለሁ። ዩቱብ ላይ ተረስቼ ይሁን አላቅም። እንግዲህ የተወሰናችሁ ልጆች ናቸው የምታቆኝ። ረስታችሁ ይሁንም ወይስ አሁንም ታቆኝ ይሁን አላውቅም፣ አላውቅም አላውቅም። ብቻ ግን መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? ዩቱብ ላይ ምን አዲስ ነገር አለ? ሞኒታይዝ ተነስቷል። ደግፍ ደግፍ አርጎኝልን ነው የመጣሁት። አግዙኝ፣ ደግፍ ደግፍ አርጎኝ ሞኒታይዝ ዩቱብ እና ሞኒታይዞ ዩቱብ እንግዲህ በምን ምክንያት ሞኒታይዜሽን አነሳብሽ? ካላችሁኝ በራሴ ምክንያት፣ በራሴ ምክንያት። የሰው ቪዲዮ ዘላቂ አይደለም ማለት ያው፣ በራሴ ምክንያት ቪዲዮ መስራት ይቻላል። ለአመት ከአመት በላይ አለፈኝና የሰው ቪዲዮ ነው ያመጣው ምጭ ነው። አመት አለፈኛው አመት አለፈኝ። ከዛ የሰው ቪዲዮ እያመጣው ነው ምጭ ነው። መጀመሪያው እራሴ ራሴ ነበርኩ ኢንቨስትር የሚያርድም ገብቼም ላይብም እንደ እንዲሁ የተለያየ ነገር አድርጌ ቪዲዮ የምሰራው ግን አሁን ላይ ምን ተፈጠረ መሰላችሁ? ከተወሰነ ቀን ጊዜ በኋላ የራሴን ቪዲዮ እንትን ብዬ የሰውን መጫን ራሴ ቪዲዮ መስራት አቆምኩኝ። ምንም አይነት ቪዲዮ እየሰራው አይደለም ማለት ነው፣ ራሴ እየሰራው አይደለም። ስንት ፍትፈታ ስንት ቡጨቃ አመለጠኝ መሰላችሁ። አሁን አሁን አሁን አብርሽና አሩታ አብርሽና አሩታን በተለይ በደንብ ነበር የምቡጨቀው። ቡጨቃ አቁም ያለው ይቅርታ፣ ቡጨቃ አቁም ያለው አልቡጭቅም፣ አልቡጭቅም። ሰው በፊትም ቡጨቃ አልነበርኩም ግን ትንሽ ላስ ላስ ላስ ነው ማድረገው። አቁም ያለው አሁን አቁም ያለው አቁም ያለው እንደማያዋጣ አወኩኝና አቁም ታውቁት እንግዲህ እግዚአብሔር ፈቃዱ ከሆነ በራሳችን ስራ በራሳችን እንተመልሰናል እንመለሳለን። ወደፊትም አብረን እንቆያለን። መቦጨቅ ካለብን እንቦጨቃለን። ያው አልፎ አልፎ ነው፣ ብዙ ጊዜ አይደለም። መምከር ካለብን እንመክራለን። መስመር ያላለፉ ወሬዎች እናወራለን ማለት ነው። መስመር ያለፉ ወሬዎች አናወራም። እንግዲህ እንደዚህ እንደዚህ እያለን ሞኒታይዛችን እናስመልሳለን ማለት ነው። ዩቱ ይቱ፣ እባክህ ሞኒታይዜን መልስልኝ። በቃ አይደገምም፣ የመጀመሪያው ጥፋት አይደገምም። ከእንግዲህ የሰው ቪዲዮ አጭንም። ብቻ አንተ ስማኝና ሞኒታይዙ መልስልኝ እላለሁ። አዎ ይመልስልኝ፣ ሞኒታይዙ ይመልስልኝ እና ወደ ዩቱብ ልመለስ። አሁን እኔ ሌላ ፕላትፎርም ላይ ጡሉ ጡሉ ጡል ማለቱ ለኔስ ይጠቅመኛል፣ አንተስ ምን ትጠቀማለህ? እውነቴን እኮ ነው። አንተስ ምን ትጠቀማለህ? እኔ እኔ እኔ አንተ ሞኒታይዚንግ ካነሳብኝ በኋላ ያረገጥኩበትን ጠይቁኝ። ያረገጥኩበትን ጠይቁኝና ቀልዱ ቀልድ ነው። ዩቱብ ብጡ ብዙ ደክመንበታል። ጊዜያችንን ሰጥተናል። እውነት ለመናገር ስራችንን አስተጓጉለን ነው እየሰራን የነበረው ግን በሆነ ምክንያት ሞኒታይዝ ተነሳ። ከዛ በኋላ እንደገና ሞኒታይዙን ማስመለስ ላይ ያው ቪዲዮ መጫን ነበረብኝ የሆነ ነገር ማድረግ ነበረብኝና ሰነፍኩኝ፣ አልጫንኩም ቪዲዮ የሚደላለቱ ቪዲዮዎችም አሉ። እነሱን እነሱም አልደላለትኩም። በዛ በዛ ምክንያት እንግዲህ ምንም አይነት እንትን ሳላቀርብ ምንም አይነት ምክንያቱም ያው አምኝ ያለውኝ ጥፋቴን ባላምን እና የሰው ቪዲዮ ባልጨንሮ እንትን መጻፍ እችላለሁ ከዩቱብ ጋር መጻጻፍ እችላለሁ፣ ግን በቃ ስላመንኩበት ምንም መጻጻፍ አልፈለኩም። ዝም ነው ያልኩኝ። ቪዲዮ መደለቱን ደግሞ ሰዓት መጀመሪያ ምን አይነት ስህተት ተሰራው መሰላችሁ? ላይቭ የገባውበትን ቪዲዮ ሙሉ ለሙሉ ደለትኩት። ላይቭ የገባውትን መደለት አልነበረብኝም። ለምን እንደደለትኩኝ በምን ምክንያት እንደሆነ ለራሱ ግራ ገብቶኛል። እና እንዴት መሰላችሁ በቃ ላይ ባልገባም ጥርት ያሉ የራሴ ቪዲዮዎች እንደዚህ እየሰራሁኝ እጭን አለሁኝ የሆነ ስማርት የሆነ ዩቱብ ቻናል እንዲኖረኝ ከሆነ በእኔ ቤት በእኔ ቤት ያንን በማሰብ ነው፣ ገባችሁ? ዋው የሚያሰኝ። ከዛ ያንን አስቤ ከራሴ እንደመጫን የሰው ቪዲዮ እያመጣው ነበር ምጭ ነው። እና በዚህ ስህተት ሞኒታይዙ ተነሳ። ሞኒታይዙ ከተነሳ በኋላ ሞኒታይዙን ለማስመለስ ሞከራ አላደረግኩም፣ ሞከራ አላደረግኩም። እውነት ለመናገር የሆነ ሰዓት ላይ የሆነ ቪዲዮ ጭኜ ማስታወቂያ ለማብራት ገባሁኝ ውስጡ መች ተነሳ እንደት ተነሳ አላቅም። ማለት ሜሴጅ ልኮልኛል ግን እኔ እንትን አላልኩትም። ከዛ ሳየው ለካ ሜሴጅ ተልኮልኝ ምናምን ተብሏል። ከዛ በቃ ተናድጄ ዝም አልኩት። ተውኩት ተውኩት እና ሌላ ፕላትፎርም ነበረ፣ ወደዛ ሄድኩኝ። ወደዛ ሄድኩኝ እና ፍላጎታችሁ ከሆነ ጋብዛችኋለሁ። ያም አሪፍ ፕላትፎርም ነው። ግን ዩቱብ ያላችሁ ልጆች ዩቱብ ላይ ትኩረታቸውን አድርጋችሁ ስሩ። ማለት የሆነ ከፕላትፎርሞች ብራንድ የሆነ ኳሊቲ የሆነ ፕላትፎርም ዩቱብ ነው። ገንዘብ ለመስራት ነው የምላችሁ። ገንዘብ ለመስራት ከየትኛውም ፕላትፎርም ዩቱብ አሪፍ ነው። ቲክቶክም ከሄዳችሁ ጊፍተራ ያስፈልጋል። ሁሉ ቦታ ጊፍተራ ያስፈልጋል። እዚህ ላይ ግን ከመጣችሁ ቪው እና ቫይራል መውጣት ነው የሚፈልገው። ቪው እና ቫይራል መውጣት ስለሚፈልግ እንግዲህ ቪው እና ቫይራል መውጣት ስለሚፈልግ ያንን ደግሞ ቪውና ቫይራሉን ቀስ በቀስ ቀስ በቀስ ራሱ ዩቱብ ሼር እያደረገልን ለሌላ ሰው እየጋበዘ ቪዲዮዋችንን ቫይራል እንወጣለን። እንግዲህ እንግዲህ፣ ሞኒታይዝ ተነስቶ ቫይራል መሆን በጣም ከባድ ነው። ቫይራል መሆን በጣም ከብዶኛል እኔ ከምንም በላይ ሰብስክራይቡ አልንቀሳቀስም ብሎኛል። ማለት ሰብስክራይቡ አልንቀሳቀስም ብሎኛል ስላችሁ እንዴት መሰላችሁ ሰብስክራይብ ያዘኝ፣ ሰብስክራይብ አይንቀሳቀስም። እንደገና ደግሞ አሁን ሰዓት ከተነሳ ያ ሰዓትን መልሶ መሙላት በጣም ከባድ ነው የሚሆነውና ያንን ያንን በማሰብ እንዴት ነው የሚሻለው? ነው ምን ነገር እያልኩኝ ነው። ብቻ ግን ያው እንደ አዲስ ላይብ እየገባውኝ መስራት ልጀምር ነው ልጀምር ዝግጅቱን ጨርሻለሁ። አሁን ማለት በቃ የሆነ ዝግጁ ሆናችሁ በቃ አሰራለሁ ብላችሁ የምትመጡት ነገር የለም። እንደዛ አይነት ስሜት ነው እየተሰማኝ እየተሰማኛለሁ። መልሼ ካልሰነፍኩኝ ማለት ነው መልሼ። በጣም ሰነፍ ነኝ በነገራችን ላይ፣ በጣም ሰነፍ ሰነፍ ሰነፍ ማለት ነው። ደግሞ የሆነ እንዴት መሰላችሁ የሆነ ፕላትፎርም ላይ ከሄድኩኝ ወረት ይዘኝና እዛ ፕላትፎርም ላይ ስምንት ብር ይቀራለሁ። ወደዚህ የመጣሁት ኪዊ ከሚባል ፕላትፎርም ነውና ኪዊን እርግፍ አድርጌ ትቼ ነው ወደ ዩቱብ መጥቼ፣ ዩቱብ ሰዓቴን ሰጥቼ ጊዜን ሰጥቼ ታውቃላችሁ፣ አዲስ እንጀምር ዩቱብ ምን ያህል አድካሚና አሰልች እንደሆነ፣ ያንን ሁሉ ዋጋ ከፍዬ ዩቱብ ላይ ከተምኩኝ፣ ከዛ ዩቱብ በሆነ አጋጣሚ ያው ጥሩ ሙድ ላይ ስላልነበርኩኝ ተውኩት፣ ተውኩትና ቁጭ አልኩኝ ማለት ነው። በቃ ብቻ ግን ዩቱብ የሆነ ነገር እንትን እንዳይል ከሰው ቪዲዮ እያመጣው የተወሰነች ደቂቃ ጭናለሁ። ከሰው እያመጣው የተወሰነች ደቂቃ ጭናለሁ። በዛ ምክንያት በዛ ምክንያት ቆየ። ትንሽ ጊዜ ሰጠኝ። አየ አየ። የማልተወው አይነት ነገር ሲሆን ነው ሞኒታይዞ የተነሳው። ሞኒታይዞ የተነሳው እና የሰው ቪዲዮ መጫን እውነት ለመናገር ዩቱብ ስራዬ ነው፣ እጠቀምበታለሁ ብላችሁ ካሰባችሁ የሰው ቪዲዮ ባትጭኑ እመክራለሁ። የሰው ቪዲዮ ባትጭኑ። ምክንያቱም የሰው ቪዲዮ የምትጭኑ ከሆነ በሆነ ሰዓት ላይ ወይ ሞኒታይዞ እንደኔ ይነሳባቸዋል፣ ወይ ደግሞ ራሱ ፕላትፎርሙ ባን ያደርገዋል ማለት ነው ቻናላችሁ። ያ እንዳይሆንባችሁ የሰው ቪዲዮ ባንጭን ይመረጣል። ያው እኔ ከደረሰብኝ ነገር እናንተ ላይ እንዲደርስ ስለማልፈልግ ነው የምነግራችሁ። አንዳንዶች ደግሞ የሰው ቪዲዮ እየጫኑ ምንም የማይባሉ አሉ። ያ የሚሆንበት አጋጣሚ እንደሚመስለኝ መጀመሪያም በሰው ቪዲዮ ነው የመጡት። መጀመሪያም በሰው ቪዲዮ የምለው እንዴት መሰላችሁ፣ እራሳቸው ቪዲዮ ሰርተው ወይ ደግሞ ድምጻቸውን እንትን ብለው አያውቁም ቻናሉ ላይ። እኔ ግን መጀመሪያ ስመጣ በራሴ ነው የመጣሁት በራሴ በስትሪም ያርድ ላይቭ የገባው እንዲሁም ትናንሽ አንዳንድ ቪዲዮዎች የጫንኩኝ፣ በዛ በዛ ነው የመጣውት። በዛ በዛ ስለመጣው አሁን ማለት መጀመሪያ በራሴ መጣውኝ፣ በራሴ ተንቀሳቀስኩ። አልፎ አልፎ የሰውን መጫን ጀመርኩኝ። በመሀል በመሀል ማለት ነው። በመሀል በመሀል አንዳን የሰውን እጭናለሁ። የሆነ አንዳንድ ቪዲዮ መስራት፣ የሆነ ነገር ማድረግ ድብር የሚላችሁ ቀን የለም፣ የሰውን እጭናለሁኝ። ከዛ ያን ያን እያልኩኝ በራሴ ምክንያት ደግሞ የበለጠ የሆነ ዝብርቅርቅ ያለ ሙድ ውስጥ ስገባ የራሴን ትቼ የሰውን ቪዲዮ ምን እያደረኩ መጫን ጀመርኩ። እያወረድኩ መጫን፣ ኤዲት እያደረጉኝ። ከዛ በመጨረሻ ምን ቢፈጠር ጥሩ ነው? ሞኒታይዜ ተሰናበተ። ሞኒታይዜ ተሰናበተ እኮ ነው የምላችሁ። ተሰናበተ፣ ተሰናበተ፣ ተሰናበተ። አሁን ግን እንደ እግዚአብሔር ፈቃድ በአዲስ ኢነርጂ በአዲስ በቃ አለ አይደለ? ባለፈው ነገር ሳይሆን በአዲስ በአዲስ ኢነርጂ በአዲስ ጅምር በአዲስ የሆነ አዲስ ህይወት ብላችሁ የምትጀምሩት ነገር የለም እንደዛ፣ ዩቱብን ልጀምር አስቤያለሁ። የመጀመሪያው በቃ ሞኒታይዙ በተወሰነ ጊዜ ዩቱብ እንደሚመልስልኝ ተስፋ አደርጋለሁ። ያው ተስፋ ነው የማደርገው ጥፋትን ስላመንኩኝ ተስፋ አድርጌ ሞኒታይዙ በቅርቡ ከተመለሰ አብረን የምንሰራ ይሆናል። አንዳንድ ነገሮችን እያነሳን ዩቱብ ላይ ያው ላስላስ ማድረግ ያለብን ላስላስ እያደረግን ላስላስ አቆማለሁ ብዬ ነበረ። ያው አንዳንድ የሚላሱ ካሉ እነሳለውኝ። ሌላሳ በቃ እንደዚሁ እንደዚሁ እያለን አብረን እንሰራለን ማለት ነው ዩቱብ ላይ አብረን እንሰራለን ሌላ ምንም አማራጭ የለም እንግዲህ ዩቲዩብን ወጥሮ መስራት ነው ሌላ ፕላትፎርም ላይ አይችጃለሁ አይችዋለሁ ግን ዩቱብ ስለ እውነት ለመናገር ብራንድ የሆነ ፕላትፎርም በጣም አሪፍ አፕ ነው እና ዋስትና አለው ዋስትና አለው ስላችሁ በሆነ ሰዓት ላይ የትኛውም ሶሻል ሚዲያ በሆነ ሰዓት ላይ ሊነሳም ሊዘጋም ይችላል ብዙ ሚሊዮን ተከታይ ያላቸው ዩቱብ ቻናሎችም ይዘጋሉ ግን እኛ ተጠንቅቀን የሆነ እንትን ብለን የምንሰራ ከሆነ አሪፍ ነው። ከሌላው ፕላትፎርም ዩቱብ ሰነ ወጪ ልናወጣበት እንችላለን። ከዛ ደግሞ ብዙ ገቢ ሊያስገባልን ይችላል። ያው እንደ እይታው ማለት ነው። እንደ እይታው፣ እይታችን ጥሩ ከሆነ ተመልካች ካለ ይቱ በጣም አሪፍ ፕላትፎርም ነው። አሁን ይሄ ፖፖ የሚባለው አዲስ የመጣው ፕላትፎርም አለ። ላወቀበት ገቢው ነው ላላወቀበት ደግሞ ከገበያው የበለጠ ወጪው ነው። ግን አሁን ላይ ለሚገቡ ልጆች እየሄዱ ፕላትፎርሙ ላይ በጣም ከባድ እየሆነ ነው ያለው። ከባድ እየሆነ ነው ያለውና ዩቱብ ላይ ግን ከመጣን አንደኛ፣ ቲክቶክ እና እዛ ፕላትፎርም ላይ ጊፍተር የሚባል ነገር አለ፣ ጊፍተር ይፈልጋል። ጊፍተር የሚባል ነገር አለ፣ ጊፍተር ይፈልጋል። ሁለተኛ ነገር ምን ይፈልጋል መሰላችሁም? ሁለተኛ ነገር ምን ይፈልጋል? ያው እንትን ይፈልጋል። ምንድነው የሚባለው? ጊዜያችንን ከሰው ጋር ያለን ሪሌሽንሽፕ ያን ያንን ነገር ይፈልጋል። ስለዚህ ጊፍተር ለምንትን ለማለት የሚሆን ጌመር ለመሆን የሚሆን በጣም ኢንተርኔት ይፈልጋል። ዋይፋይ በጣም ነው የሚፈልገው፣ በጣም ከምላችሁ በላይ ማለት ነው አየ ነው አየ ነው ዞር ዞርላን ዞር ዞርላን አየ ነው አየ ነውና ዩቱብን መርጠን ወደ ዩቱብ ተመለስን እላችኋለሁ። ተመለስን ግን ዩቱብን የተወኩት እኔ በዛ በዛ ምክንያት ሳይሆን ያው እንደነገርኳችሁ በራሴ ሙድ መበላሸት ምክንያት ነው፣ ዩቱብን የተወኩት ዩቱብን የተወኩትና የዩቱብ ቪዲዮ መስራት አቃተኛ አልቻልኩም። በቃ ከነበርኩበት ፊዚካሊ አልቻልኩም። አልቻልኩምና ታውኩት። ያስታውቁት አሁን ደግሞ እግዚአብሔር ይመስገን በጥሩ ነገር መጥቻለሁ። እንግዲህ በጥሩ ነገር አብረን የምንሰራ አብረን የምንቆይ ይሆናል። አንዳንድ ነገሮችን እየተጠያየቅን የምናውቀውን እያስረዳን የማናውቀውን እየጠየቅን አብረን እንሰራለን። ዩቱብ ላይ ዩቱብ ላይ አብረን እንሰራለን። ብዙ ነገር አምልጦኛል። አሁን ላይ ስለ እውነት ለመናገር ብዙ ነገሮች እየከበዱኝ ነው የመጡት። ታፕኔል መስራት እችላለሁ አልችልም የሚለውን ደግሞ አብረን የምናይ ይሆናል እና ከቻልኩኝ የሰየው ካልቻልኩም አልቻልኩም ነው አሉኝ ጓደኞች። እነሱን እጠይቃለሁ። ግን በአዲስ ኢነርጂ መጥቻለሁ። የእውነት ለመናገር አይ እሰራለሁኝ። ከእንግዲህ ዩቱብን ቀጥ ለጥ ብዬ እየሰራለሁኝ እሰራለሁኝ። ያው ቻናል በመሀል አንዳንድ ነገሮች ስንት ስላሉ ዝብረቅረቅረቅ ብለዋል። እስኪ አሁን ሁሉ ነገር አስተካክየ የሚስተካከለውን ነገር አስተካክ እንደአዲስ እንደ ስለምጀምረው ሁሉ ነገር ይስተካከላል ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ። አስተካክለዋለሁ። ሞኒታይዞም በቅርቡ ከተመለሰው መልካም። ሰዓቱም ታይቶ ማለት ነው። ሰዓቱም ታይቶ ሞኒታይዞ በቅርቡ ከተመለሰ መልካም ነው ቢመለስና ወደ ስራ ብመለስ ደስ ይለኛል። ግን ቢመለስልኝ ማለት ሞኒታይዙት ሁሉ ካልተመለሰ አድካሚና አሰልቺ ስለሚሆንባቸው ትላላችሁ። ሞኒታይዝ ለመሆን በጣም መከራ ነው። አንድ ሺህ ሰብስክራይብ፣ አራት ሺህ ሰዓት ያንን ሁሉ በመከራ ተሞልቶ እንደገና ሞኒታይዝ ተነስቶ እንደገና ደግሞ ሌላ ነገር። የሰው ቪዲዮ አትጫኑ። በቃ የሰው ቪዲዮ ካልጫን አይነሳብንም። የሰው ቪዲዮ አንተ ጫኑ ምን አንዴ ጥፋት አጥፍቼ ተነስቶብኛል። እናንተ ደግሞ ጥንቃቄ አድርጉ። እናንተ የኔ እናንተ የዩቲዩብን ሰብስክራይብ በማድረግ ታበረታቶኝ ዘንድ እንደተለመደው ባክብሮ ትጠይቃለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። እንደ እንዳዲስ ስለመጣኝ በአዲስ ኢነርጂ የናንተን እገዛ አፈልጋለሁ ማለት ነው እና አመሰግናለሁ። አመሰግናለሁ። መልካም ቆይታ ይሁንላችሁ። እንገናኛለን።